ማሽን ካንቻ ይባላል ይሄ ባለ አስራ ሁለቱ ነው እኛ የምንጠቀምበት አሁን ለወገብ ስራ ነው በዋናነት የጋርመንት ቢዝነስን ለመጀመር ምንድን ነው የሚያስፈልጉ ነገሮች ግባቱ ቲሸርት ይሰራል ማሊያ አሁን በብዛት የምንሰራው ቦክሰር ነው ቋሚነት እና የሴቶች ፓንትም ይሰራል ይህንን ቢዝነስ ለመጀመር በስንት ብር መነሻ ካፒታል መጀመር እንችላለን ሰባት መቶ ሺህ ብር ያስፈልጋል ትርፍ ከ20 እስከ 25 ሺህ ብር እናገኛለን ከዛም በላይ ልናገኝ እንችላለን የብዛት ስራ ካልሆነ ቤታቸው ሽፎንም ቀለል ቀለል ያለ ስራዎችንም መስራት ይችላል ሁለት ማሽን ገዝቶ ወደዚህ ቢዝነስ ለሚገቡ ሰዎች ወይም ደግሞ መግባል ለሚፈልጉ ሰዎች ምን ትመክሪያለሽ? በደም ፍላጎት ካላቸው ወደዚህ ስራ ገብተው መስራት ይችላሉ። ገበያው አዋጭ ነው። እቃውንም ማግኘት ይችላሉ። ጤና ይስጥልን ውድ የገበያ ሪቪ ተመልካቾቻችን፣ እንዴት ናቸው? በዛሬው ፕሮግራማችን የጋርመንት ቢዝነስ መጀመር ለምትፈልጉ የጋርመንት ቢዝነስ ማሽኖቹ ዋጋ ምን ይመስላል፣ ጥራታቸው፣ እንዲሁም ደግሞ በስንት ብር መነሻ ካፒታል መጀመር እንችላለን የሚለው በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ እናደርጋለን። ለቻናላችን አዲስ ናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ የሆኑ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆይ እንኳን ደህና መጣሽ። እንኳን ደህና ቆየሽን። እንዴት ነሽ? አለን አለን እንታወቅ ቤቴል ይባላለሁ። እንኳን ወደ ቤቲ ጋርመንት በደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ የተገኘ ነው የጋርመንት ቢዝነስ ምን እንደሚመስል ለተመልካቾቻችን ለማስቃኘት ነው እና ወደ ቢዝነሱ ግን ከመግባታችን በፊት ወደዚህ ስራ እንዴት ነበር የገባሽው? አጋጣሚውን እናንሳ። አጋጣሚ በትምህርት ነው የገባሁት። እና ወደዚህ ስራ ለመግባት ፍላጎት ያስፈልጋል መማር እና ደግሞ ልምድ ከዛ በኋላ ልምድ ካለሽ ማሽኑን ገዝተሽ ወደ ስራ መግባት ትችላለች። ምን ያህል ጊዜ ሆነሽ አሁን በዚህ ዘርፍ በስራና በቆይታ? አንድ አምስት ዓመት። በዋናነት የጋርመንት ቢዝነስን ለመጀመር ምንድነው የሚያስፈልጉ ነገሮች ግብአቶቹ? አንደኛ ማቴሪያል ያስፈልጋል፣ ሁለተኛ ደግሞ ጨርቅ ጠይቃ ያስፈልጋል። ከዛ ከስተምር ሶስቱ ከተሟሉ በ ለምሳሌ ማሽኖቹ አንድ ስድስት አይነት ማሽን ያስፈልጋል። ወደዚህ ሲንግል ያስፈልጋል ካንሻይ ኢንተርሎክ ኦቨርሎክ፣ እነዚህ ካሉ ወደ ስራ መግባት ይቻላል። ጥሩ። ምን ምን አይነቶችን ነው የምትሰሩት? አሁን እናንተ በዚህ በቤት ጋርመንት ውስጥ ምን ምን ነገሮች ይሰራሉ? ቲሸርት ይሰራል፣ ማሊያ፣ ቦክሰር። አሁን በብዛት የምንሰራው ቦክሰር ነው፣ ቋሚነት የወንዶች ማለት ነው። እና የሴቶች ፓንትም ይሰራል። በዋናነት ይህንን ቢዝነስ ለመጀመር በስንት ብር መነሻ ካፒታል መጀመር እንችላለን? በሰባት መቶ ሺህ ብር ለምሳሌ ቢያንስ ለማሽን ብቻ እስከ አምስት መቶ ሺህ ብር ያስፈልገናል። ለጨርቆቹ እስከ ሁለት መቶ ሺህ ብር ክር አለ፣ ላስቲክ አለ፣ እነሱን አጠቃላይ ትራንስፖርት አለ፣ እነሱን ጨምሮ እስከ ሰባት መቶ ሺህ ብር ያስፈልገናል። በቤታችን ሆነን ይሄንን ስራ መጀመር እንችላለን? አዎ ግን ታዋቂ ቦታ ላይ መሆን አለበት። ከስተምር ማግኘት ያለበት ቦታ ላይ ያንን እቃ ለመውሰድ ምቹ ቦታ ላይ እና ካልታወቅሽ ደግሞ ስራሽን ሊያዩት አይችሉም። በቤት ውስጥ ከሆነሽ ግን ተከራይተው ካፒታላቸው አሪፍ ከሆነ መስራት ይችላል። እንግዲህ ይህንን ቢዝነስ ለመጀመር ከ700 ሺህ ብር መነሻ ካፒታል ጀምሮ መጀመር እንችላለን፣ ማሽኖቹን ጨርቃ ጨርቆችን ጨምሮ ብለሽኛል። ወደ ስራው ከገባም በኋላ ምናልባት በወር የተጣራ ትርፍ ስንት ማግኘት እንችላለን ተብሎ ይታሰባል? ትርፍ ከ20 እስከ 25 ሺህ ብር እናገኛለን ከዛም በላይ ልናገኝ እንችላለን ግን ቢያንስ ወደ ክፍለ ሀገር ከስተምሮችን በጣም መፈለግ አለብን መንቀሳቀስ ቢዝነሱን ማስታወቅ አለብን የታራ ጥርፍ ለማግኘት እና ስራው እንቅስቃሴ በደንብ ይፈልጋል ከስተምሮችን በደንብ ማናገር ያስፈልጋል ለመሰር ስራሽን ማስታወቅ አለብሽ በብዛት የምርት ስራ ስለሆነ በብዛት መውጣት አለበት በብዛት ካልወጣ ኪሳራ ውስጥ ነው። አንቺ የምትወዱ ጫርቁን አምጥተሽ ቶሎ ቶሎ ካልወጣለሽ ያው ብር ይዞ ነው የሚቀመጠው ትርፋማ ማትሆኑ ማለት ነው። ስለዚህ በዋናነት ሰዎች መግባባት ወይም ደግሞ ሰዎችን ማወቅ ከስራው በተጨማሪ በጣም አስፈላጊና ዋነኛ ነገር ነው ማለት ይችላል። በጣም በመጀመሪያ ወደዚህ ቢዝነስ ጀምሪ በምን ያህል ካፒታል ነበር የጀመርሽ? እስኪ አጋጣሚ የጀመርኩት በአንድ ማሽን ነበር እሱም በሲንግል ነበር እና በጥገና ነበር የጀመርኩት ስነሳ ከአንድ ወደ ሶስት ሄድኩኝ ብቻዬን እንደማያዋጣኝ ሳቅ ሰራተኛ ቀጠርኩኝ እና በአንዱ ትርፍ ሳገኝ ወደ ሌላኛው መጀመሪያ አንድ ነበርኩኝ ከዛ ወደ ሁለት እያደረግኩኝ ስራውን ወደ ማስፋፋት ሄድኩ ማለት ነው አዋጭ ነው ማለት ነው ስራው አዎ ከተሰራበት በደንብ ያወጣል ቻሌንጆቹ ምን ነበሩ ከስተምር ላይ ሰው ቶሎ አለማግኘት። ከስተምር ቶሎ አይወስዱም። ዋጋ ያሳንሱብሻል የሰራሽውን እንደፈለግሽው። ምርት ተቀባይነትን አለማግኘት እሱ አንድ በጣም ፈታኝ ነገር ነው። የሰራሽው ካልወጣ ያው ብር ይዞ ነው የሚቀመጥብሽው። እሱ አንድ በጣም ፈት ነው። ከአንድ ማሽን ተነሳሽ እንግዲህ፣ እያለ እያለ እድገት ይኖራል እና ከአንድ አሁን ወደ አምስት ማሽን ደርሻለሁ እና ሰዎችንም ቀጥሬ አሁን እያሰራ ነው። ጥሩ አሁን ደግሞ እዚህ የሚገኙት የተለያዩ ዘመናዊ የሆኑ የጋርመንት ማሽኖች ናቸው እና የማሽኖቹን ዋጋና እንዲሁም ደግሞ ስለሚሰጡት አገልግሎት ለተመልካቾቻችን እያስቃኘ ናቸው አብረናቸው ቆይታ ብናደርግ ደስ ይለኛል ማሽኑ ከስሙን ጀምር ከዛ አገልግሎታቸውን እንዲሁም ደግሞ አይነቱን በዚ እሺ ማሽኑ ኦቨርሉክ ይባላል። ይሄ ባለአምስትም ባለሶስትም ነው የሚሰራው። ባለሶስት ነው እኛ የምንጠቀመው፣ አሁን ይህ ፓንት ስለሆነ እና ባለአምስትም አስገብተን ቲሸርትም ማሊያም መስራት እንችላለን። እዚህ ዋጋው ደግሞ ይሄ ሀምሳ ሺህ ብር ነው፣ አሁን ባለበት አሁን ባለበት ዋጋ ማለት ነው። እነዚህ ክሮቹ ናቸው፣ ምን እየመረጥን የምንሰፋበት ነው። አዎ እነዚህ በፈለግ ነው። ይሄ የመርፌ ክር ነው። ሌላው የስፖንጅ ክሮች ናቸው የምንጠቀመው እኛ በስራችን እና አሪፍ ማሽን አሁንም ማሳየሽ ማሽኖች እንዳለ አጠቃላይ ዘመናዊ ማሽን ናቸው ይሄኛው ጂውን ለመስራት ያገለግለናል ይህ ማሽን ማለት ማለት ደግሞ ባለቁልፍ ነው ይሄ የምንሰራው ይሄ ልብስ ይሄ ማለት ይሄኛው ነው ሲያልቅ ይሄ ጂውን ተሰርቶ ወገቡ እና ሎጎ ለመስራትም ያገለግለናል በተጨማሪ ለሌላ ልብሶችም ለደርዝም ለሁሉም ያገለግለናል ይህ ማሽን ዋጋው ስንት ነው እንዲሁም ደግሞ ስሙ ምንድን ነው ተብሎ የሚጠራው በገበያው ላይ ይሄ ፊት ነው ዋጋው ደግሞ እስከ ሰላሳ አምስት ሺህ ብር ነው እ ይሄ ማሽን ደግሞ እንዳሳየች እንደ ሌሎቹ ማሽን ነው፣ ኢንተርቪክ ይባላል። የሚሰጣቸው አገልግሎቶች ደግሞ ደብል ነው። ባለሁለት መርፌ ነው የሚሰራው። ይሄኛው ባለሁለት ወገቡንም በሁለትም መጠቀም እንችላለን። ግን ስራ ስለሚያበዛብን በአንዴ ደግሞ በአራት የሚሰራልን ማሽን አለ፣ እሱን ላሳይሽ ደግሞ። ጥሩ እነዚህ ማሽኖች ዋጋቸው ስንት ነው አሁን ላይ? አሁን ላይ እስከ ሰማንያ አምስት ሺህ ብር ይሸጣል። እስከ ሰማንያ አምስት ሺህ ብር በገበያው ላይ ማግኘት ይችላል። በቀን ምን ያህል ታመርታላችሁ? በቀን እስከ ሶስት መቶ እስከ ሶስት መቶ ድረስ ታመርታላችሁ፣ ባለው የሰው ኃይል ማለት ነው። የሰው ኃይል ሰው ኃይል ሲጨምር ደግሞ በደንብ ምስታማመጅ ይቻላል። ጥሩ እ በተጨማሪ ይሄ ማሽን ከአንሻ ይባላል። ይህ ባለ አስራ ሁለቱ ነው እኛ የምንጠቀምበት አሁን ለወገብ ስራ ነው። ይሄኛውን ደብል ባንድ አራት ይሰራልናል፣ እና በደንብ አገልግሎት የሚሰጠው ለማሊያ ነው። ማሊያ እዚህ ጋር ባለሶስት የሚሰራው እሱ እንጠቀምበታለን እና ለተለያዩ አገልግሎቶች ይሰጠናል ማለት ነው። ባለ አስራ ሁለትም አለ፣ ባለ ሃያ አራትም አለ። እኛ በአሁን የምንጠቀመው ባለ አራቱም ስድስት መርፌ አድርገም ማለት ነው። እንደማየ እስካሁን ካያቸው ትንሽ ተለቅ ይላል ማለት ይቻላል። አዎ ዋጋውም በዛው ልክ ነው። ይሄኛው እስከ መቶ ሰላሳ ሺህ እነዚህ ምንድን ናቸው? እነዚህ ክር ማስገቢያ ናቸው። እዚህ ጋር እንደነዚህ ክር ደርድረን በፈለግነው መጠን መጠቀም እንችላለን። ከዛ ከሁሉም ከዛ አልቆ እዚህ ጋ ነው ማብቂያው። እዚህ ጋ ያልቅና መጨረሻ ላይ ወገቡን እንደዚህ ይሰራልናል። ይሄኛው ወገብ አራት ነው የሚያስፈልገው፣ በአንዴ አራት ይሰራልናል ማለት ነው። አቅምም ጉልበትም ይቀንስልናል። ሁለት ያሳየዎች ጋር መስራት እንችላለን፣ ግን ሁለቴ ነው የምንዞረው። አሁን ግን ኛው በአንዴ አራት ይሰራልናል ፍጥነትን ይጨምርልናል ማለት ነው። ጥሩ። ስለዚህ እነዚህን አራት ማሽኖች ይዘን ገበያውን መቀላቀል እንችላለን ማለት ነው። አዎ እንችላለን። በደንብ ፍጥነታችንን ጨምረን እንደዚህ አዳዲስ ማሽኖችን ከስራችን ጋር አካተን መስራት እንችላለን። ጥሩ። ስለዚህ ቤታችን ሆነን መስራት ብንችል በማንኛውም የኤሌክትሪክ አይነት ውስጥ ሆነን መስራት እንችላለን ማለት ነው። ይቻላል። በተጨማሪም ኃይል ቆጣቢም ናቸው። አውቶማቲክ ስለሆኑ በማንኛውም ቦታ ላይ መስራት ይቻላል። አንደኛ ተንቀሳቃሽ ናቸው፣ ጎማዎቹ በፈለግሽበት ቦታ ላይ እያንቀሳቀስሽ መስራት ትችላለሽ። አሪፍ ናቸው። ወደዚህ ስራ መግባት የሚፈልግ ሰው ስልጠና መውሰድ አለበት ወይስ የለበት? ስልጠና መውሰድ አለበት። ምክንያቱም ስለ አንድ ስራ ልምዱ እውቀቱ ሳይኖር ዝም ብለሽ አትጀምሪም። ምክንያቱም አንቺ ነሽ ማኔጅ የምታረጊው ስራውን በደንብ የምትሰሪው። ስለ አንድ ስራ እውቀቱ ከሌለሽ ዝም ብለሽ ገብተሽ አትሰሪም እና ትምህርት መውሰድ አለባቸው። አጭር ኮርስም ቢሆን ስለ ስራው። አንደኛ ፍላጎትም መኖር አለበት። ፍላጎት ከሌለሽ መሳሪያዎችም ያሰላችሻል፣ በጣም ያደክማል። እንደምታስቢው ላታገኝ ያለሽ እና ወደዛ ስገቢ ፍላጎት እና ደግሞ ከፍላጎት በተጨማሪ ትምህርትን መውሰድ አለባቸው። በጣም ጥሩ። በአሁኑ ሰዓት ይሄ የቢዝነስ አይነት እጅግ አዋጭ ነው ብለን ማሰብ እንችላለን። አዎ ጨርቆቹም በፈለግ ማግኘት የምትችይውን አቅም ማግኘት ትችላለሽ። አንድ ስራ ስሰሪ ብዛት ስለሆነ እነዚህን መስራት የሚችሉ የብዛት ስራ ካልሆነ ቤታቸው ሽፎንም ቀለል ቀለል ያለ ስራዎችን መስራት ይችላሉ። ሁለም ማሽን ገዝተው የብዛት ስራ ካሰቡ ግን ማሽኖቹ ከሌለሽ ያው ድካም ነው። አንደኛ እየተመላለሽ ነው የቅብብል ስራ ስለሆነ ምሰሪው ያደክምሻል። ብቻ የሚሰራ ስራ አይደለም፣ ሰራተኛ ያስፈልግሻል ማሽኖችን በተጨማሪ። አሁን እኛም ለማስፋፋት ነው እያሰብን ያለነው፣ ወይም በቂ ሆኖ አይደለም ግን ቦታ ማስፋፊያ ቀይረን ከፍ አድርገን ለመስራት ነው እንጂ በትንሽ ነገር በሁለት ማሽን ምናምን የሚሰራ ስራ አይደለም። ግን አዋጭ ስራ ነው። ወደዚህ ቢዝነስ ለሚገቡ ሰዎች ወይም ደግሞ መግባት ለሚፈልጉ ሰዎች ምን ትመክሪያለሽ? እሺ ጥሩ ጥያቄ ነው። ወደዚህ ሙያ ለመግባት የሚፈልጉ ሰዎች አንደኛው ማሽኑን በትንሽ ነገር ገዝተው መጀመር ይችላሉ፣ ፍላጎት ካላቸው ዋናው ፍላጎት ነው እንዳልኩሽ። እና በደንብ ፍላጎት ካላቸው ወደዚህ ስራ ገብተው መስራት ይችላሉ። ገበያው አዋጭ ነው እቃውንም ማግኘት ይችላሉ። እኛ ጋርም መተን ኮርስም እቃዎችንም ማየት ይችላሉ። ግብአቶችን ከማቅረብ በተጨማሪ ስልጠና ትሰጣላችሁ? አዎ ስልጠና እንሰጣለን። መጥተው ማየት ይችላሉ፣ መማር ይችላሉ። የሚፈልጉ ሰዎች ካሉ ማሽኖችም ግብአቶችንም እንዴት መስራት እንዳለባቸውም እናሳያቸዋለን። ከስልጠናው በተጨማሪ የገበያ ትስስር እናንተ ናችሁ የምትፈጥሩት ወይስ እንዴት ነው? ያው የገበያ ስሩን እናሳያቸዋለን፣ መንገዱን እንዴት እንደሆነ ካልሆነም ደግሞ እሱ አቅም ከሌላቸው እዚሁ የሚቀጠሩበትን መንገድ እናመቻችላቸዋለን በሙያቸው ፈልገውት። ከዛ ደግሞ ወደ ተሻለ ከፍ እንዲሉ እናደርጋቸዋለን። ጥሩ ጥሩ። አሁን እንግዲህ ለአብነት አንድ ማቴሪያል ብቻ ነው ያየነው፣ እና ሌሎች ማቴሪያሎች እናንተ ጋ በስፋት አሉ ይገኛሉ ቲሸርት እናመርታለን በብዛት ማሊያ ይሰራል የተለያዩ ሰው ከስተምር የሚፈልገውን ማምረት እንችላለን በብዛት ጥሩ በመጨረሻ ማስተላለፍ የምትፈልግ መልዕክት ካለ ድርልስትሽ እሺ በመጨረሻም እኛ ጋር ምርታቸውን እያመጡ ቢያሰሩን የብዛት ስራ ቲሸርቶችን በብዛት እናመርታለን ቦክሰሮችን እናመርታለን የሴት ፓንቶች እናመርታለን በብዛት። ማሰራት የሚፈልጉ እኛ ጋር መጥተው ቢያሰሩ። ተመልካቾች እናንተ ማኘ ቢፈልጉ በምን አድራሻ ያገኛችሁ ስልክ ቁጥርሽን እና አድራሻሽን በዚህ ብትገልጪልን። እሺ፣ አድራሻ ሀና ቀለበት ጋር ነው። ፓፒረስ ማተሚያ ቤት አራተኛ ፎቅ ላይ ይገኛሉ። ስልክ ቁጥር 0945716983። ጥሩ። ስለነበረን ጊዜ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሆንልሽ። ያመሰግናለሁ። ተመልካቾቻችን እንደተመለከታችሁት በቤቲ ጋርመንት ተገኝተን የጋርመንት ቢዝነስ አዋጭነት በምን ያህል ካፒታል መነሻ መጀመር እንችላለን፣ እንዲሁም ደግሞ የማሽኖችን ዋጋ ጠቅለል ያሉ መረጃዎችን ለእናንተ ለተመልካቾቻችን እያስቃኘናችሁ አብረናችሁ ቆይታ አድርገን ነበረ። ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ ይሆኑ እያልኩኝ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ።